ሻሎም ቅዱሳ ጌታምሻችን የተዋላችሁ ወንድማቸው ይመስለ አሁን ደግሞ የምናገረው በዮሐንስ 15፡15 ላይ ያለውን ሀሳብ ስ እንደዚህ ይላል፣ ከእንግዲህ ወዲህ ባሮች አልላችሁም፣ ባሪያ ጌታ የሚያደርገውን አያውቅምና ወዳጆች ግን ብያችኋለሁ፣ ከአባቴ የሰማሁትን ሁሉ ለእናንተ አሳውቂያችኋለሁ። እንደምናውቀው ጌታ ኢየሱስ ክርስቶስ ብዙ ደቀ መዛሙርቶች ነበሩት። ከዛ ውስጥ ደግሞ ከእሱ ጋር እንዲኖሩ መረጣችን አስራ ሁለቱ ከእሱ ጋር እንዲኖሩ ወዳጅ እንዲሁት ጓደኛ እንዲሁት። እዚህም ጋር ሚናል ከአሁን በኋላ ይላል ባሮች አይደላችሁም አለ። ማለት ባረጌታ የሚያደረገውን የሚያሰበውንና የሚያገውን አያቅ፣ ሁን በኋላ ግን ወዳጆቼ ናችሁ አላችሁ። የልብ ወዳጅ። ስለዚህ ደቀ መዝሙር ነን ወይስ ወዳጅ ነን? አሁን በዚህ ዘመን ደቀ መዝሙር የለም እንላለ። ግን የሌለውም ምድ ወዳጅ ነው። ደቀ መዝሙር ብዙ ነው ያለው። እንዴት? የሚሰብከው ሰው የሚያስተምረው ሰው የምንሰማው ሰው የእሱ ደቀ መዝሙር ነው። ደቀ መዝሙር ማለት የአስተማሪውን ትምህርትና ሕይወት የሚመስል ማለት ነው ወይ የሚከተል ማለት ነው። በተለይ ትምህርቱ በመሰጠት ብዙ ፓስተሮች አሉ፣ ብዙ አገልጋዮች አሉ። የእነሱ ደቀ መዝሙሮች ደግሞ ብዙ አሉ። ኢየሱስ ግን ምን አለ? ከም በኋላ ባሮች አላችሁ ወዳጆች ነው ምላችሁ። አብርሃም የእግዚአብሔር ወዳጅ ነበረ። እኛም በእምነት በክርስቶስ የአብርሃም ልጆች ነው። የወረስነው ነገር አለ፣ ከበረከቱ ባለፈው ብዙ ጊዜ ወደ በረከት ማይጎራችን ሄደ፣ ወዳጅነትን ወርሰናል። እግዚአብሔርን ከአብርሃም ጋር ንግግሩ ከጨረሰ በኋላ ወደ ላይ ወጣ ይህን ያህል አፍላፊ የማውራት ህብረት ነበረ። እኛም በክርስቶስ ኢየሱስ ና ወደዚህ ህብረት ነው የተጠራን። ወደ ሃይማኖት ተቋም አይደለም፣ ወደ ወዳጅነት ነው የተጠራ። አሁንም ደቀ መዝሙር አይፈልግም ጌታ ኢየሱስ፣ ወዳጅ ነው የሚፈልገው። የልቡን የሚያካፍ የልቡን የሚያጫውተው ወዳጅ ይፈልጋል። ወዳጅን ጠላንም፣ የምንሰማቸው ሰዎች የእነሱ ደቀ መዝሙር እያደረጉ ነው የምንሰማው ሰው ከኢየሱስ ጋር የወዳጅነት ህብረት ከሌለው ሃይማኖተኛ ምንሆነ ያን ሰው ብቻ ከፍ ለማድረግ ለማሳየት ብቻ የማንሄዳቸው መንገዶች እያሉ ብዙ መንገዶች ይሄዳል። ፓስተሬ እኮ ፓስተሬ እኮ ፓስተሬ እኮ ፓስተሬ እኮ እያል ኖራል። ጥሩ ነው ማውራቱ፣ እዛ ጋር ካቆምን ነው ችግሩ። እረኛውን እመታለሁ መንጋውን ይበተናል። እረኛው ነው መሪ እረኛው በሚመራን መንገድ ነው የምንሄደው። በቸርች ላይ የምንሰማቸው ሰዎች እና ማናቸው፣ እንምረጥ፣ እናስተውል። እንደ ቤሪያ ሰዎች ጳውሎስ ጳውሎስ ያለውን ዝም ብለው አፈፋ አላረጉም፣ መረመሩት ይላል። ወዳጅ እንድንሆን ተጠርተናል። የአብ የወልድ የመንፈስ ቅዱስን የልብ ትርታ ደረቱ ላይ ተጠግተን ደረታቸው ላይ ተጠግተን እንድንሰማ ተጠርተናል። ልቡን እናዳምጠው ዘንድ ይፈልጋል እግዚአብሔር። የቸርች አቴንዳንስ አይደለም፣ ቸርች ስለሄድን እግዚአብሔር ወዳጅ ማለት አይደለም። ወዳጆች ይፈልጋል እግዚአብሔር የልቡን የሚያካፍላቸው። የሙሴ ወንድምናት አሮንና ማርያም በሙሴ ላይ ተነስቶ አንድ እኛም ቁም ሰማለን። በመካከላችሁ ነብይ ቢኖራል ባለም ቢኖር ባለ ራእይ ቢኖር በህልምና በራእይ ይናገረዋለዋለ ወዳጄ ከሙሴ ጋር ግን እንደዚህ አይደለም አለ አንደኛ ፊት ለፊት ነው ማወራዋል ወዳጄ ነውና ሁለተኛ ደግሞ ምን አለ የእግዚአብሔር መልክ ያያል ስለዚህ የእግዚአብሔር ወዳጅ መሆን የእግዚአብሔር መልክ ማየት አቦለ መንፈስ ቅዱስ እንደገና ደግሞ ምን ማለት ነው ፊት ለፊት ማወራት ነው ከሱ ወደ ስላሴ ህብረት መግባት ማለት ደቀ መዝሙር አይፈልግም ኢየሱስ ወዳጆቹን ይፈልጋል እውነተኛ ደቀ መዝሙር ከኢየሱስ ከራሱ የሚማር ስለሆነ በቡክ ምንድን ነው? ወዳጅነት የሰውን ሐሳብና የሰውን መረዳት እየሰማን የእግዚአብሔር ደቀ መዝሙር መሆን ነው ማለት ከኢየሱስ ከራሱ ስንማር የእሱ ደቀ መዝሙር ነው ማለት መጨረሻው ምንድን ነው? ወዳጅነት ነብይ ነብይነት ላይ አንቁ፣ አገልግሎት ላይ አንቁ፣ ለእግዚአብሔር ቢሆን ነው የምናረጋቸው ነገሮች ላይ አንቁ እግዚአብሔር ፐርሰን ለመገናኘት ይሆናል። ከቸርች ፖለቲክስ እንውጣ። ከተቋም ማይንድድ ሀሳቦች እንዳለ ከተቋም አንጻር። ስለዚህ ከቸርች ፖለቲክስ እንውጣ። ብዙ ሰው ነቢይነት ላይ ቆሟል፣ አገልግሎት ላይ ቆሟል፣ ዘማሪነት ላይ ከዛ ያለፈ ነገር አለ። በክርስቶስ ስራ ወደ አብ ገብተናል ነው ሚለው ነቢይነትን ለመቀበል አይደለም፣ ሹመትንት ለማት አይደለም። ጳውሎስ በእናቴ ማህጸን ሳለው ለየኛል ሐዋርያም ነቢይም የተደረገ ነው። ገና ሳን ሳ ንጎለቅ እኛን ሐዋርያና ነቢይ ሊያደርግ አይደለም። ኢየሱስ ሲወጥ ልጆች ሊያደርግ ነው። ልጅ ደግሞ የአባቱን ልብ ያዳብጣል። ወደ ወዳጅነት ተጠርተናል።